የሰዎችን ህይወት ለማቅለል በእጅጉ ከሚጠቅሙ ነገሮች መካከል ኮምፒውተር ዋነኛው ነው። የሰው ልጅ የፈጠራ ውጤት የሆነው ኮምፒውተር የኑሮ ዘይቤ ላይ ትልቅ ለውጥ ፈጥሯል። የሚጫንለትን መረጃ ፕሮሰስ በማድረግም ሰዎች ለመከወን ጊዜ የሚወስዱባቸውን ነገሮች በፍጥነት ለማከናወን በሚል ነው ጥቅም ላይ የዋለው። ታዲያ የኮምፒውተር እድገት ከጊዜ ወደ ጊዜ በሚያስደንቅ ሁኔታ እየጨመረ እና የሚከውነው ተግባርን በዛው ልክ እየሰፋ መጥቷል። ኳንተም ኮምፒውተር ለዚህ ማሳያ ነው። ኳንተም ኮምፒውተር ከዴስክቶፕ እና ላፕቶፕ በተለየ መንገድ የሚሰራ ሲሆን ኳንተም ማለት ከማንኛውም ቁስ አካል አንሶ የሚገኝ ወይም ቅንጣት ሊባል የሚችል ነው። ጉግል ዊልዎ የሚል ስያሜ የሰጠው ኳንተም ኮምፒውተር አሁን ላይ ካሉ የኮምፒውተር እጅግ ፈጣኑ ኮምፒውተር ቺፕ ነው። 2016 የጉግልና የናሳ ተመራማሪዎች ኳንተም ኮምፒውተር ብቃት አሁን ላይ ካሉት ኮምፒውተሮች 100 ሚሊዮን እጥፍ ፍጥነት እንደሚኖረው ግምታቸውን አስቀምጠዋል። ኳንተም ኮምፒውተርን በብዛት አምርቶ በሰፊው ገበያ ለመዋል ግን ብዙ መሰናክሎች ያሉ ሲሆን በቢሊዮን ዶላር የሚቆጠር ገንዘብ ማስፈለጉ አንደኛው ነው። ኳንተም ኮምፒውቲንግ ከስልክና ላፕቶፕ በተለየ መንገድ ስሌቶችን በፍጥነት ለማከናወን ያግዛል። ዊሎ አንድ ኪዩት የኳንተም ሁኔታን ከ20 ማይክሮሰከንድ እስከ 100 ማይክሮሰከንድ የሚቆይበትን ጊዜ ያሻሽላል። ይህም ኳንተም ኮምፒውተር የበለጠ ውስብስብ ችግሮችን

ዊሎ ቺፕ ከአስር ዓመታት በፊት የተጀመረ ጉዞ ነው። ጉግል ኳንተምን ሲሰራ ራዕዩ በኳንተም ሜካኒኮች ሳይንሳዊ ግኝቶች ማራመድ አጋዥ መተግበሮች ማዘጋጀትና ትላልቅ ችግሮች ለመፍታት የሚያስችል ጠቃሚና ትልቅ የኳንተም ኮምፒውተር መገንባት ነበር። የጉግል ዊሎ ፍጥነትን እና የስህተት ማስተካከያ ዘዴዎችን ለመስራት በኳንተም ኮምፒውቲንግ መስክ ትልቅ ደረጃ ላይ ደርሷል። ተጨማሪ የኳንተም ቢት ወይም ኪውቢት ሲጨመሩ የኳንተም ኮምፒውተር የስህተት መጠን ሊቀንስ እንደሚችል ተረጋግጧል። ይህም ወደፊት የበለጠ አስተማማኝ ስሌት የሚሰሩት ትላልቅ የኳንተም ስርዓቶች መፍጠር እንደሚቻል ፍንጭ ሰጥቷል በሌላ በኩል ደግሞ በውስብስብ ሁኔታ የተቆለፉ ምስጢራዊ መረጃዎችን በቀላሉ ለማለፍ ሊውል ይችላል የሚል ስጋትም አለ። ነገር ግን በአውሮፓውያኑ የካቲት 2024 አፕል የሚላኩ መልእክቶችን ምስጢራዊነት ለመጠበቅ ኳንተምን እንደሚጠቀም አስታውቆ ነበር። ኳንተም ሜካኒክስን በመጠቀም አሁን ላይ ስራ ላይ የዋሉ ካሉ ኮምፒውተሮች እጅግ በፈጠነ ሁኔታ ማንኛውም ነገር ማከናወንና ምርምሮች ማድረግ ያስችላል። ይህ ዘዴ በአዲሱ ግኝት ሲደገፍ አዲስ መድኃኒት የመስራት ሂደትን በከፍተኛ ሁኔታ ያፋጠናል። በኒኩለር ማብላያ እንዲሁም በመድኃኒት ምርት ውስጥ ሚናቸው የጎላ ይሆናል። በተጨማሪ የተሻሉ የመኪና ባትሪዎችን ለማምረት ጥቅም ላይ ይውላል። ኳንተም ኮምፒውተር ውስብስብ ችግሮችን ለመፍታት ለሚፈልግ ለማንኛውም ነገር ተስማሚ ነው። የሳይበር ደህንነት፣ የመድኃኒት ግኝት፣ የፋይናንስ ሞዴሊንግ ደግሞ ዋነኞቹ ናቸው። አውሮፕላን ካርጎ ላይ እንዲሁም በቴሌኮም ዘርፉ ኳንተም ኮምፒውተሮች የላቀ ሚና አላቸው። ነገር ግን በዋጋና በሃርድዌር ውስንነት ምክንያት ዛሬ ለአብዛኞቹ ድርጅቶች የኳንተም ኮምፒውተር ባለቤት መሆን የሚቻል አልሆነም።